ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በባዶ ሆዳችሁ በፍጹም መመገብ የሌለባችሁን ምግቦች ይሆናል። በነገራችን ላይ ዛሬ ይህን ሀሳብ ማንሳት የወደድኩት በሕክምና ተቋም ውስጥ ያስተዋልኩት አንድ ነገር ስላለ ነው። በርካታ ሰዎች ጠዋት ላይ ባለማወቅ የተነሳ ችላ በማለት የተነሳ ጉዳቱ ምን ያህል እንደሆነ ባለመረዳት የተነሳ መመገብ የሌለባቸውን ምግቦች በባዶ ሆዳቸው እየተመገቡ የተለያየ የጤና ችግር እየተፈጠረባቸው የህክምና ተቋሞቶች ተቋማቶች ላይ ሲመጡ እያስተዋልኩ ስለሆነ ይሄ ግንዛቤ ሊኖራችሁ ስለሚገባ ይሄንን ነገር ልነግራችሁ መጥቻለሁ። ከዚህ ከተለያዩ ከጨጓራ ከአንጀት አጠቃላይ ከደም ዝውውር ከልብ ጤና ከተለያዩ ነገሮች ጋር ተያይዞ ጉዳት የሚያመጡ ቀን ላይ ምሳ ላይ መመገብ ያለባችሁ እንጂ በባዶ ሆድ ከእንቅልፍ እንደተነሳችሁ ቁርስ ላይ መመገብ የሌለባችሁ ምግቦች አሉ። ምንድን ናቸው? ምን አይነት ጥንቃቄ ማድረግ አለብን የሚለውን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነው። ለቻናል አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ደግሞ ላይክ ሼር አርጋችሁ ሌሎችም ጋር እንዲደርስና ግንዛቤው እንዲ ኖራቸው እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ የምንመለከተው ቅባት የበዛባቸው ምግቦችን ነው። እንግዲህ ጠዋት ላይ ከእንቅልፍ ስትነሱ ቅባት የበዛባቸው ይሄ የተጠባበሱ ሊሆን ይችላል፣ ምግቦች ወጦችም ሊሆን ይችላል። ቅባት የበዛባቸው ነገሮች ጠዋት ላይ ቁርስ ላይ በባዶ ሆድ በፍጹም መመገብ የለባችሁም። ጠዋት ላይ ቅባት ማብዛት የለባችሁም። ለምንድን ነው? ይሄ በተለይ ጨጓራችሁን በከፍተኛ ሁኔታ ይጎዳባቸዋል። የምግብ መፈጨት ስርዓትን በከፍተኛ ሁኔታ ያስተጓጉላል። ምክንያቱም በባዶ ጨጓራ በባዶ ሆድ ላይ ቅባት የበዛበት ነገር ወደ ሰውነታችሁ ሲገባ ከደም ዝውውራችሁ ጀምሮ የሚያመጣቸው በጣም በርካታ ጉዳቶች አሉ። ለደም ግፊት የማጋለጥ እድሉ ከፍተኛ ነው። ልብ ላይ የሚያደርሰው ጫና ከፍተኛ ነው። የምግብ መፈጨት ስርዓታችሁ ላይ የሚያመጣው ችግር ከፍተኛ ነው። ይሄ በኋላ ሆድ መንፋት፣ ቁርጠት፣ ቃር ከጨጓራ ጋር የተያያዙ ህመሞች። ይህን ነገር የምትደጋግሙ ደግሞ ከሆነ በኋላ ለከፋ የጨጓራ ህመም ለአንጀት ህመም የመጋለጥ እድላችሁ ሰፊ ነው። ስለዚህ ሲጀመር ቅባት የበዛባቸው ምግቦች በአጠቃላይ ለጤና አይመከሩም። ነገር ግን ከተመገባችሁ እንኳል ቀን ምሳ ላይ ብትመገቡት ይመከራል እንጂ በባዶ ሆድ ከእንቅልፍ ተነስታችሁ ብዙም ይሄ በዘይት እየተነከሩ የሚጠባበሱ በአጠቃላይ ቅባት ዘይት የበዛባቸው ነገሮችን ባትመገቡ መልካም ነው። ይሄን በመጀመሪያ ደረጃ ማወቅ አለባችሁ። ሌላው ጥሬ አትክልቶች ናቸው። እንግዲህ ልክ ቅባት እንደበዛባቸው ምግቦች ሁሉ ጥሬ አትክልቶችም ቀን ላይ ብትመገቡት ይመከራል እንጂ ጠዋት በባዶ ሆድ ጥሬ አትክልቶችን ባትመገቡ መልካም ነው። ይሄ በተለይ ቲማቲም፣ ጥሬ ቲማቲም አሁን ጠዋት ቁርስ ላይ መመገብ ብዙ ጊዜ አይመከርም። ሌሎቹንም እንደነ ሰላጣ ያሉ ይሄ በአጠቃላይ እሳት ያልነካቸው አትክልቶችን ጠዋት በባዶ ሆድ እንድትመገቡ አይመከርም። ይሄ ለተለያየ ባክቴሪያዎች በቀላሉ እንድትጋለጡ ያደርጋል። በተለይ አንጀት ውስጥ ለሚፈጠሩ የተለያዩ ኢንፌክሽኖች የተለያዩ ይሄ ባክቴሪያዎች እንደዚህ አይነት ችግሮች ያመጣል። ሆድ የመንፋት ባህር ያለው በጣም ሆድ መንፋት፣ ምክንያቱም ይሄ የምግብ መፈጨ ስርዓታችሁ ላይ የራሱ የሆነ ጫና ስለሚያሳድር የተለያዩ ጉዳቶችን ያመጣል። ስለዚህ ጥሬ ነገሮችን ቀን ላይ ብትመገቡ እንጂ ጠዋት ከእንቅልፍ ተነስቶ በባዶ ሆድ ጥሬ አትክልቶችን ባተመገቡ መልካም ነው። ሌላውና ዋነኛው የለስላሳ መጠጦች እንግዲህ የለስላሳ መጠጦች ጠዋት በባዶ ሆድ በፍጹም አይመከሩም። እኔ እንደ አጠቃላይ እንደዚህ አይነት ይሄ ጣፋጭ ነገሮች በተለይ የለስላሳ ምርቶችን ብዙም እንድትወስዱ አልመክርም። ከዚህ ቀደምም ጉዳታቸውን ነግሬያቸዋለሁ። ከተለያዩ የጤና ችግሮች ጋር ተያይዞ ስለ ሶፍት ድሪንክ እንደዚህ ለስላሳ መጠጦች የነገርኳቸው ነገሮች አሉ። በተለይ አሁን ላይ ደግሞ በባዶ ሆድ የምትወስዷቸው ከሆነ በጣም ከፍተኛ ጉዳት ያመጣባችኋል። ይሄ የጋዝ መጠኑ ከፍተኛ ነው፣ የአሲድነቱ ባህሪ ከፍተኛ ነው፣ የስኳር መጠኑ ከፍተኛ ነው። እነዚህ በባዶ ባደረ ሆድ ላይ ድንገት ተነስታችሁ በባዶ ሆዳችሁ ለስላሳ መጠጦችን የምትወስዱ ከሆነ በተለይ ጨጓራችሁ ላይ አሲድ በከፍተኛ ሁኔታ እንዲፈጠር ያደርጋል። የስኳር መጠኑ ደግሞ ሰውነታችሁ ላይ ድንገተኛ የስኳር ጭማሪ ይሄ አሁን ቀን ምግብ ከተመገባችሁ በኋላ ስትወስዱትና በባዶ ሆድ ጠዋት ላይ ስትወስዱት የስኳር ጭማሪው ተመሳሳይ አይደለም። በባዶ ሆድ ላይ ስትወስዱት በጣም ከፍተኛ የስኳር ጭማሪ በሰውነታቸው ላይ እንዲኖር ያደርጋል። ይሄ በተለይ ለታይፕቶ የስኳር ህመም በቀላሉ እንድትጋለጡ ያደርጋችኋል። አሲድነቱ፣ ጋዝነቱ እነዛ በጠቅላላይ ከዚህ ከደም ዝውውር ከጨጓራ ከአንጀት ጤና ጋር ተያይዞ የሚያመጧቸው ጉዳቶች አሉና እነዚህ ለስላሳ መጠጦችን በባዶ ሆድ ጠዋት ላይ መውሰድ የለባችሁም። ሌላ ከፍራፍሬዎች በተለይነ ብርቱካን፣ ሎሚ እነዚህ ሁለቱ በተለይ በባዶ ሆድ በፍጹም እንድትወስዷቸው አይመከሩም። ብርቱካን በባዶ ሆድ አይበላም። ሎሚ በባዶ ሆድ አይወሰድም። እዚህ ጋር መናገር ምፈልገው በተለይ አንዳንድ ጊዜ ይሄ ቦርጭ ለማጥፋት፣ የሰውነት ስብ ለማቅለጥ እያላችሁ ምንም አይነት እንቅስቃሴ ሳታደርጉ፣ አመጋገባችሁን ሳታስተካክሉ እንደው ሎሚ ብቻ ጠዋት ጠዋት እየወሰዳችሁ ቦርጭ ለማጥፋት የምትታገሉ ሰዎች ያላችሁ ይሄ ጉዳቱ ከፍተኛ እንደሆነ ማወቅ መቻል አለባችሁ። ከዚህ ቀደምም የተለያዩ ማያቸው አሉ፣ እንደዚህ ጠዋት ላይ ሎሚ በእንደዚህ ውሰዱ፣ እንደዚህ አድርጉ፣ ቦርጭ ለማጥፋት እየተባሉ የሚነገሩ ነገሮችን ብዙ ጊዜ አስተውላለሁ። በጣም የተሳሳተ መረጃ ነው። ሎሚ በባዶ ሆድ አይወሰድም። ይሄ የሰውነት ስብ ማቃጠል ከፈለጋችሁ፣ ክብደት መቀነስ፣ ቦርጭ ማጥፋት ከፈለጋችሁ፣ የአካል ብቃት እንቅስቃሴን በጤናማ መንገድ መስራት፣ አመጋገባችሁን ማስተ ለማስተካከል እነዚህ የአኗኗር ዘይድ ዘዴያቸውን እያስተካከላችሁ በጤናማ መንገድ ቦርጭን ለማጥፋት ውፍረትን ለመቀነስ መሞከር ነው እንጂ ምንም እንቅስቃሴን ሳታደርጉ አመጋገብ ሳታስተካክሉ እንደ ጧት ጧት እየተነሳችሁ ሎሚ ስለወሰዳችሁ ብቻ እንደዚህ አይነት ለውጥ አታዩም። ይሄ የባሰ ይሄ ሲትሪክ አሲድ በውስጣቸው ከፍተኛ የሲትሪክ አሲድ መጠን አለ። እነዚህ እነዚህ ነገሮች ጨጓራ ላይ በአጠቃላይ የምግብ መፈጨር ስርአታችሁ ላይ የሚያመጧቸው ጉዳቶች አሉ እና ሎሚ በፍጹም ጠዋት በባዶ ሆድ አትውሰዱ። ብርቱካንም በተመሳሳይ ተመሳሳይ ይዘት ስላላቸው ጠዋት ላይ በባዶ ሆድ ብርቱካንም እንድትወስዱት አይመከርም። በመጨረሻ መነገራችሁ ቡና ነው። በነገራችን ላይ ከዚህ ቀደም ስለ ቡና የሰራውላችሁ ቪዲዮ ላይ ነገሪያችሁ ነበር፣ ቡና በባዶ ሆድ ለምን መውሰድ እንደሌለባችሁ አንደኛውና ዋነኛው ምክንያት በሰውነት ላይ ከፍተኛ ድርቀት ስለሚያመጣ ነው። አሁን ሰውነታችሁ ጠዋት ከእንቅልፍ ስትነሱ ከፍተኛ የውሃ እጥረት ይገጥመዋል። ሰውነት ምክንያቱም ለሊት ሙሉ ሲሰራ ስለሚያደር ምንም የምትወስዷቸው ነገሮች ስለሌሉ ጠዋት ስትነሱ ሰውነት ድርቀት ውስጥ ይሆናል። በዛ ላይ ደግሞ ቡና በባህሪው ሰውነት ላይ ድርቀት የማምጣት ይሄ በጣም የሰውነትን ፈሳሽ የመምጠጥ ባህሪ ያለው ስለዚህ በደረቀ ሰውነት ላይ እንደገና ቡና ስትወስዱ ከፍተኛ ድርቀት እንዲፈጠር በማድረግ ለኩላሊት፣ ለተለያዩ የጤና ችግሮች ይዳርጋል። አንዳንዶች አላችሁ ጠዋት እንደተነሳችሁ ቡና የምትወስዱ ይሄ በጣም ስህተት ነው። ምግብ ከማምሳችሁ ከዛ በኋላ መውሰድ ነው እንጂ በባዶ ሆድ ቡና መውሰድ የለባችሁም። በአጠቃላይ እነዚህ አሁን የነገርኳችሁን ነገሮች ማወቅና ጥንቃቄ ማድረግ ያስፈልጋችኋል። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ